ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ፊልሙ ሲጀምር አንድ የእንግሊዝ ዜግነት የነበረውን ቢሊሞር የተባለን ሰው እያሳየን ይጀምራል። ለቀጣዩ የቦክስ ውድድሩም እየተዘጋጀ ይገኛል። የቦክስ ችሎታውንም በመጠቀም ገንዘብ ለማግኘት ሲል ታይላንድ ድረስ ሊመጣ ችሏል። ቢሆንም ግን ቢሊ ወደ ሪንግ ውስጥ ከመግባቱ በፊት አንድ አደንዛዥ እጽን ይወስዳል። ይህም ከባድ ሱስ ውስጥ እንዳለም የሚያሳየን ነበረ። በውድድሩ ሰዓት ላይም ከዚህ በፊት በወሰደው አደንዛዥ እጽ ምክንያት የተነፋፈስ ስርዓቱም ይቃወሳል። ምንም እንኳን ለረጅም ጊዜ ለዚህ ውድድር የተዘጋጀ ቢሆንም ነገር ግን ተጋጣሚው ባሳረፈበት ምት ምክንያት ራሱን ይስታል። ይህም የውድድሩ አሸናፊም ያኛው ሰው እንዲሆንም ያደርገዋል። ቢሆንም ቢሊ ግን እንደምንም ከተነሳም በኋላም ቢሆን ውድድሩን ለመቀጠል ያስባል። በዳኛውም እንደማይቻል በተነገረው ሰዓት ላይ ግን ንዴቱን በሙሉ ዳኛው ላይ ይወጣል። በዚያን ቀን ማታ ላይ ቢሊ ወደ አንድ ባር ያመራል። እዛም አንድ ልጅ ወደ እሱ በመምጣት ገንዘብን ይሰጠውና ከሷ አደንዛዥም ይቀበላል። በቀጣዩ ቀን ጧት ላይም ቤት በነበረበት ሰዓት የታይላንድ ፖሊሶች ወደ እሱ ቤት ይመጣሉ። የነሱ መምጣትንም በተመለከተ ሰዓት ላይ ወዲያውኑ በቤት ውስጥ የነበሩትን አደንዛዥጾች በሙሉ ለመደበቅ ይወስናል። ቢሆንም ፖሊሶች ግን በሩን ሰብረው በገቡበት ሰዓት ላይ እንዳያስሩት የሚያገዳቸው ምንም አይነት ነገር ባለመኖሩ ምክንያት አስረው ወደ እስር ቤትም ይወስዱታል። ወደ ፖሊስ ጣቢያም የተወሰደበት ዋነኛ ምክንያት አደንዛዥ እጾችን በመጠቀምና በማዘዋወር ተጠርጥሮ ነበረ። ከዚያም በቀጣዩ ቀንም ቤሊሞርና ሞርና የሱ መሰሎች ወደ አንድ በመጥፎነቱ በጣም ይታወቅ ወደ ነበረ ወደ አንድ ታይላንድ ውስጥ ወደሚገኝ እስር ቤት ይወስዷቸዋል። ወደ እስር ቤቱም ከመግባታቸው በፊት ፍተሻ ይደረግባቸው ነበር። ከዚያም ቢሊ በቀጣይ ፎቶ ወደሚነሳበትን ቦታም ያመራል። ልክ በዘን ሰዓት ላይም አንደኛው አጠገቡ የነበረው ፖሊስ በድብቅ የሄሮይን አደንዛዥ እጽን ይሰጠዋል። ከዚያም ነባሮቹ ታሳሪዎቹ ወደሚገኙበት ቦታም እንዲገቡ ይፈቀድላቸዋል። ከዚያም ኦፊሰሩ ወደ እነሱ ጋር በመምጣት ገለጻን ያደርግላቸዋል። የሚነግራቸው የእስር ቤቱን ህግ ሲሆን በህጉም ላይ ቁማር መጫወት፣ ማጨስ እንዲሁም ንቅሳትን መነቀስ በዚህ እስር ቤት ውስጥ ክልክል መሆኑን ይነግራቸዋል። ይህንን አድርጎ የሚገኝም ታሳሪም ካለ ግን ከባድ ቅጣት እንደሚጠብቀው ይነግራቸዋል። በኋላ ላይ ቢሊ እንደ ሌሎቹ ታሳሪዎች ሃይላንዱን ይዞ ውሃ ለመሙላት ይጋፋል። ቢሆንም በግፌው መሃል ላይ ግን አንደኛው ይገፋው የነበረውን ሰው ተናዶ ይመታዋል። ከዚያም በሁለቱ ምክንያት የተፈጠረውን ግብግብ ለማረጋጋት በሚል ፖሊሶች ወደዚያ ይመጣሉ። ከዚያም ቢሊ ብቻውን ወደሚቆይበት እስር ቤት ያስገቡታል። በቀጣዩ ቀን ግን ቢሊ ሌሎቹ ታሳሪዎች ወደሚገኙበት ቦታ ይወሰዳል። አሁን በገባበት ክፍል ውስጥም ብዙ ሰውነታቸው በንቅሳት የተሞሉ ታሳሪዎች የሚገኙበት ቦታ ነበረ። ብዙም ሳይቆይም የነሱ ዋና የነበረው ኬንግ ቢሊን ፊት ለፊቱ አስቀምጦት እሱን ማውራት ይጀምራል። ከዚያም ቢሊ ፑሻፕ እንዲሰራም ይጠይቀዋል። ሌሎቹ ደግሞ እሱን እየጎነተሉም ያሰቃዩታል። ይሄ ምንም እንኳን ቢሊም ቢያናድደውም፣ ነገር ግን ያሉትን ነገር ከማድረግ የዘለለ የሚያደርገው ነገር አልነበረም፣ ምክንያቱም በቁጥር ይበልጡታል። በኋላ ላይ ታሳሪዎቹ ለቢሊ ሲጋራን ያመጡለታል። ይህም ከጠባቂዎቹ እይታ ውጪ ነበረ። በተመሳሳይ ለሊት ላይ ብዙዎቹ ታሳሪዎች በተኙበት ሰዓት ቢሊ ወደ ሽንት ቤት ያመራል። ቢሆንም በዛን ሰዓት ላይ ግን ኬንግና ቦኖ ወደሱ ወደ ሱ በመምጣት ጩቤያቸውን ይደቅኑበታል። ከዚያም በዛው ውስጥ አንዱ ልጅ ሲደበደቡት ጣልቃ እንዲገባና ዝም ብሎ እንዲመለከትም ያደርጉታል። ይህም የቢሊን አይምሮም የሚነካ ነገር ነበረ። ስለዚህም ከሽንት ቤት ከተመለሰ በኋላ እንኳን እንቅልፍ ሊወስደው አልቻለም። በቀጣዩ ቀን ቢሊ በትላንትና ሁለት ሲደበደብ የነበረው ታሳሪ ራሱን ሰቅሎ መሞቱን ሲመለከት የበለጠ ንዴቱ ይባባሳል። በዚህም ራሱን እየታመመም ስለነበረም ወደ ፖሊሶቹ ጋር በመሄድ ህመሙን የሚቀንስለት መድኃኒት ይጠይቃል። ቢሆንም ግን ሊሰጡት ፍቃደኛ አልነበሩም። እሱም ሌሎቹ ታሳሪዎች ሲወስዱ እንዳየ ይነግራቸዋል። ቢሆንም ግን ፖሊሶቹ ይሄ ነጻ እንዳልሆነና መድኃኒቱን ማግኘት ከፈለገ ወይ ብር እንዲያመጣ ወይ ደግሞ ሲጋራን እንደ ክፍያ መጠቀም እንደሚችል ይነግረዋል። ይህም ቢሊ ንዴት ውስጥ እንዲገባ ያደርገውና በመጨረሻም ከፖሊሶቹ ጋር ይደባደባል። በዚህ መሀል ላይም አንደኛው ፖሊስ ነክሶት ነበረ። ቢሆንም ሌሎች ፖሊሶች ወደ ቦታው ይመጡና ገን እየደበደቡም ያስሩታል። ከዚያም ወደ ሌላ እስር ቤትም ውስጥ ይከቱታል። በዚህ ጊዜም ፌም የተባለች አንዲት ሴት ታሳሪ ወደ ሱ ትመጣና ቁስሉንም ታክምለታለች። በቀጣዩ ቀን ቢሊ ሌሎች ድብድቦች ውስጥ እንዳይገባ በሚል እግሮቹ ታስረው ነበር የተለቀቀው። ሁሉም ሻወር የሚወስዱበትም ቀን ስለነበረ ኪንግ እና ቦርኖ ይህንን እድል በመጠቀም ተደብቀው ያጭሳሉ። ከዛ በተጨማሪም ለቢሊ መንደዛው በድብቅ ይሰጡታል። እሱም የሰጡትንም ይጠቀማል ከቆይታዎች በኋላ ቤሊ ወደ ፌም በማምራት በትላንትና ውለት ስለ ረዳቸው ያመሰግናታል። የመጣው ለዛ ብቻ ሳይሆን ሲጋራም እንድሰጠው ነበር እሷን። በምላሹም ቤተሰቦቹ ገንዘብ በሚያስገቡበት አካውንት ውስጥ ገንዘብ ካለ በሚል ጠይቋለች። ቢሆንም እሱ ግን ቤተሰብ እንደሌለው ይነግራታል። ከዚያም ለዛሬ እንድታበድረውና ገንዘብ ባገኘ ሰዓት ላይም እንደሚመልስላትም ይነግራታልና ሲጋራውን ይበደራታል። በዛን ቀማታ ላይ ኪንግ እና ቡርኖ ሲጋራ ለማግኘት ቁማር ሲጫወቱ ይመለከታል። እሱም ያለውን ሲጋራ ማሲዞም ለአደንዛዥጹ ቁማር መጫወት ይጀምራል። በዛን ቀማታ ላይ ፖሊሶቹ ሁሉንም ታሳሪዎች ይቀሰቅሷቸዋል። ለዛ ምክንያታቸው ደግሞ ሶስት ታሳሪዎች ባልታወቀ ምክንያት መገደላቸው ነበር። ከዚያም ለምርመራም ታሳሪዎቹ ወደ ውጭ እንዲወጡም ይደረጋል። ድንገትም በዛን ሰዓት ላይ የፖሊስ ውሻ ቢሊ አካባቢ በሚያሸጥ ሰዓት ላይ በልብሱ ውስጥ አደንዛዥጽ ይገኝበታል። ሊወሰድም ባለበት ሰዓት ላይ ግን ቢሊ ይህ ልብስ የሱ እንዳልሆነ መናገር ይጀምራል። ያንንም ለማረጋገጥ ሲል ልብሱ ለብሱ ያሳያቸዋል። እናም ይሄ ልብስም ስለጠበበው ፖሊሶቹ እንዲያምኑት ያደርጋል። በዚህም ምክንያት ሌላኛው ታሳሪ ይቀጣል። ይህም ሰው ከኪንግ ሰዎች መካከል አንዱ ስለነበረም እነሱም እሱን በመታሰሩም ይናደዳሉ። በቀጣዩ ቀን ቢሊ ራሱን ተስፋ በሚያስቆረጥ ሁኔታ ውስጥ ያገኘዋል። ምክንያቱም አሁን ላይ ምንም አይነት አደንዛዥ ዕፅ በእጁ ላይ የለም። ከዚህ በፊትም አደንዛዥ ዕፅ ሰጥቶት የነበረውን ፖሊስም ሄዶ ይፈልገዋል። የኦፊሰርም ሊረዳው ይስማማል። ወደ መታጠቢያ ቤት ውስጥ እንዲገባም ካደረገው በኋላም በሲጋራ ውስጥ ተደብቆ የሚገኘን ሄሮይንን ይሰጠዋል። በሚያስገርም መልኩም ሌላ ሰው እንዳይመጣበትም ይጠብቅለታል። ቢሊም በመታጠቢያ ቤት ውስጥ ሆኖ አደንዛዦቹን በሚወስድበት ሰዓት ላይ ሁለት ታሳሪዎች ድንገት ይዙታል። ስለዚህም ለነሱ እንዲሰጣቸው ነው የጠየቁት። የማይሰጣቸው ከሆነ ግን ሊቀጡ ተዘጋጅተዋል። ነገሮችም ይባባሱና ቢሊን ለመምታት ይወስናሉ። ቢሆንም ግን ሌላኛው ታሳሪ ይመጣና በሁለቱ መካከል የነበረውንም ጥልም ያረግባል። በቀጣዩ ቀን ቢሊ ወደሚታሰርበት ቦታ ይመለሳል። ከዚያም ከዚህ በፊት አደንዛዥ እፅ የሚሰጠውን ፖሊስ በአይኑ መፈለግ ይጀምራል። ከቆይታ በኋላም ያ ፖሊስ ይመጣል። ቢሆንም በዚህ ጊዜ ግን ለቢሊያ ደንዛዥ ርጹን ለመስጠት አልፈለገም። ምክንያቱም ከዚህ በፊት ለሰጠው ራሱ አልከፈለውም ነበረ። ተስፋ በመቁረጥ ስሜት ውስጥ የሚገኘውን ቢሊም በመጨረሻ ፖሊሱ የፈለገውን ነገር እንደሚያደርግለት ይነግረዋል። ፖሊሱም በመጨረሻም በስራው ላይ እያስቸገሩት ስለሆነ ሁለቱን ሼፎች እንዲደበድብለት ይነግረዋል። ቢሊም ያለምንም ማመንታት ነበር የተቀበለው። ከዚያም በድብቅ ወደ ኪችን ውስጥ ካመራ በኋላ እዛ የሚገኙትን ሁለቱን ሼፎችም በኃይለኛ ይደበድባቸዋል። ለመግደልም ምንም አልቀረውም ነበረ። ይህንንም ካደረገም በኋላም ፖሊሱም ማንንም እንዳይገልም ያስጠነቅቀዋል። ያና አደንዛዥ ጽም ይሰጧዋል። ቢሆንም ቢሊ ግን ባደረገው ነገር በመጸጸት ስሜት ውስጥ ስለነበረ አደንዛዥ ጽኑን አልተቀበለውም። በጥፋተኝነት ስሜትም ተሞልቶ ሻውር ወደሚወስዱበት ቦታም ያመራል። እናም ዛ ተቀምጦም ያለቅሳል። ማታ ላይ ቢሊ ከባድ ስሜት ውስጥ ነበረ። እናም ራሱን ለማጥፋትም አስበውም ነበረ እጁንም ቆርጦም ያንም ባደረገ ሰዓት ላይ ግን እንደ ድል ሆኖ ሌላኛው ታሳሪ ይመለከተውና እጁን ወዲያውኑ በጨርቅ ጠቅልሎለት ደሙን ለማስቆም እየሞከረ ፖሊሶች እንዲመጡም ይጣራል። ይህም የቢሊን ህይወት የሚያተርፈው ነበር። በቀጣይ ቢሊ ቦክስ ሲለማመድ እንመለከታለን። ለሱሱ ያወጣውም የነበረውን ኢነርጂ በሙሉ በስፖርት ላይ ለማውጣትም አስቧል። በመጨረሻም እግሩ ላይ የታሰሩበትም ሰንሰለቶች ይፈቱለታል። ይህም በነፃነት እንዲንቀሳቀስ የሚያደርገው ነበረ። ሌሎች ታሳሪዎችም የስፖርት እንቅስቃሴን ወደሚያደርጉበት ወደ ቦክስ መለማመጃ ያመራል። እነሱን ለመቀላቀል ፍላጎት የነበረው ቢሆንም ነገር ግን አሰልጣኙ እንዲገባ ሊፈቅድለት አልቻለም። ይህንን ያደረገው ምናልባትም ቢሊ ከዚህ በፊት በሚያጠፋቸው ጥፋቶች ምክንያት ሊሆን ይችላል። ከዚያም ቢሊ ወደ ፌም በመምጣት ከዚህ በፊት ላበደረችው ነገር ባለመክፈሉ ይቀት ይጠይቃታል። ቢሆንም አሁንም ግን ሌላ የሲጋራ ጋራ ፓኬት እንድትሰጠው ነበር የሚጠይቃት። ይህንንም ያደረገው ለቦክስ አሰልጣኙ ለመስጠትና በዚህም እንዲገባ እንዲፈቅድለት ለማድረግ ነበረ። ከዚያም ራሱን አሻሽሎም እንደሚያሳያትም ቃል ይገባላታል። መጀመሪያ ላይ ብታመነታም፣ ነገር ግን በመጨረሻ ፌም ሲጋራውን ሰጠዋለች። ይህም የቦክስ ቡድኑን እንዲቀላቀልም የሚያደርገው ነበረ። ቡድኑን ከተቀላቀለም በኋላም አሰልጣኙ አንዱን ተደባዳቢ እንዲደባደበው ይነግረዋል። ለረጅም ጊዜም ከቦክስ ርቆ ስለነበረም በቀላሉ በተጋጣሚ ይሸንፋል። ሌሎቹ ሲያሾፉበት ሲመለከትም የበለጠም ይመታል። ከቀጣዩ ቀን ጀምሮም የቦክስ ችሎታውን ለመመለስ ሲል በደንብ መሰልጠን ይጀምራል። ከዚያም ደግሞ ቢሊ ታሳሪዎቹ በሲጋራው ቁማር ሲጫወቱ ደግሞ ይመለከታል። ስለዚህም ሁለት ፓኮ ሲጋራ ለማሸነፍ በሚል ቁማሩንም ይቀላቀላል። በሚያስገርም መልኩም በዚህ ጊዜ እሱ ያሸንፋል። ስለዚህም በቀጣዩ ቀን ወደፊም በመሄድ ከዚህ በፊት ያበደረችውን ሲጋራዎች በሙሉ አብዝተው ይመልስላታል። ሁለቱም በሚወሩበት ሰዓት ላይም ቢሊ በመጨረሻ አንድ ወንድም እና አባትም እንዳለው ይነግራታል። ከዚያም እሱም ለምን እሷ ደግሞ እንደታሰረች ይጠይቃታል። እሷም ጥቃት ያደርስባት ስለነበረ አባቷን ገላ እንደታሰረች ትነግሯለች። በሚወሩበትም ሰዓት በመጨረሻ ንግግራቸው ወደ ሌላ ነገር ይቀየራል። በቀጣዩ ቀን ቢሌ ከሌላ ታሳሪ ጋር ለሚያደርገው ድብድብ ራሱን ያዘጋጃል። ድብድቡም ከተጠበቀው በላይ በጣም ኃይለኛ ድብድብም ይሆናል። ቢሆንም ግን በአራተኛው ዙር በመጨረሻ ቢሌ ያለውን ችሎታ ተጠቅሞ ከባድ ምትን በመሰንዘር ተጋጣሚውን ይዘረራል። በእስር ቤት ውስጥም ለመጀመሪያ ጊዜ ያሸነፈው በዚህ ጊዜ ላይ ነበረ። ውድድሩን ተመልክቶ በሱ ችሎታ ተገርሞ የነበረው የእስር ቤቱ ኃላፊ የነበረው ፕሪቻ ወደሱ ያስጠራዋል። ከዚያም ቢሊን ሌሎች ታሳሪ ቦክሰኞች ወደሚገኙበት ክፍል ለመላክም ይወስናል። ይህም የተሻለ ጥቅማ ጥቅም ለእሱ የሚያመጣለት ይሆናል። ከዛ በተጨማሪም በዚሁ ከቀጠለ እነሱን ወክሎ መወዳደር የሚችል ሰው መሆኑንም ይነግረዋል። ቢሊም ለተሰጠው ድልም ያመሰግናል ከዚያም ፕሪቻ ውድድር እስከሚደርስ ጊዜ ድረስ ሁለት ወር ብቻ እንዳለው ይነግረዋል ከዚያም ቢሊም በአዲሱ ክፍል ውስጥ ጥሩ እንክብካቤን ያገኛል ለሚመጣው ውድድርም ራሱን በደንብ ማዘጋጀት ይጀምራል አንድ ቀን ምሳ በሚበሉበት ሰዓት ላይ ሁሉም ታሳሪዎች ወደዚህ የገቡበትን ምክንያት መናገር ይጀምራሉ አንደኛውም ለአምስት ዓመት ያክል ጊዜ የዚህ መታሰሩንና በዚህም ድብርት ውስጥ በገባበት ሰዓት ላይ ሶስት ፖሊሶችን ወቅቶም ተጨማሪ አስራ ሶስት ዓመት የእስር ጊዜ እንዲጨመርበት እንዳደረገም ይናገራል ነገር ግን የቦክስ ቡድኑን የተቀላቀለው የቦክስ ውድድሩ በሚደረግበት ጊዜ ላይ ቤተሰቦቹ ስለሚመጡ እነሱን ለትንሽ ደቂቃዎች ያክል እንኳን የመመልከት እድልን አገኛለሁ በሚል ነበረ። በኋላ ላይ ቢሊም እንደነሱ ጀርባው ላይ ንቅሳቱን ይነቅሳል። ቀናት በሚያልፉበትም ሰዓት ላይ ቢሊ በስልጠናው ራሱን በማሻሻል በራስ መተማመኑንም ደግሞም ያመጣዋል። ነገር ግን አንድ ቀን ቢሊ ፌምን ከሌላ ወንድ ታሳዲ ጋር ይመለከታታል። ይህም ልቡን የሚሰብረው ነበረ። ስለዚህም ይሄ በድጋሚ ወደ ሱስ ውስጥ እንዲዘፈቅ የሚያደርገው ነበረ። በስልጠናው ጊዜ ላይም አብሮት የሚደባደበው ልጅ በኃይለኛው ይደበድበዋል። በዚህም ምክንያት ፖሊሶቹ በመጨረሻ ጸባዩን አስመልክቶ ወደ ሌላ ክፍል ደግሞ ያስገቡታል። እዛም ቢሆን እንቅስቃሴ ማድረጉን ግን አላቆመም ነበር። ከትንሽ ቀናት በኋላ ግን ቦክሰኛ ታሳሪዎች ወደሚታሰሩበት ቦታ ይገባል። እነሱም ልክሱን የሚያስገባው ፖሊስ እስከሚሄድ ድረስ ይጠብቁና እሱ ከሄደ በኋላ ግን ቢሊ ለመደብደብ ይመጣሉ። ቢሆንም ቢሊ ግን በተረጋጋ መንፈስ ያዋራቸዋል። እናም ከዚህ በፊትም ላደረገበትም ነገርም ያንን ልጅም ይቅርታም ይጠይቀዋል። ይቅርታውንም ከተቀበሉም በኋላ የቦክሱ ቡድን አብሯቸው እንዲለማመድ ይፈቅዱለታል። እናም በስልጠናውም እሱንም መርዳትም ይጀምራሉ። በመጨረሻም ቤሌ ከእነሱ ጋር ጥሩ የሚባል ግንኙነትን መፍጠር ችሏል። በአንዱ ቀን ማታም እነዛ ሴቶች ወደ ታሳሪዎቹ ጋር በመሄድ ሙዚቃም ያቀርቡላቸዋል። በዛም ሰዓት ላይ ፌይም ትኩረቷ በሙሉ የነበረው ቢሊ ላይ ነበረ። ይህም አሁንም ለሱ የሆነ ስሜት እንዳላት የሚያሳይ ነበር። አንድ ቀን ከስልጠና በኋላ ቢሊ ገላውን በሚታጠብበት ሰዓት ላይ ኪንግና ቡድኖ ወደሱ ይመጣሉ። ስላለበትም ሱስ የደበቁለትን ሚስጥር እንዳያወጡበት ሲባል ገንዘብ እንዲያመጣም ይጠይቁታል። ቢሊም ጊዜ እንዲሰጡ ይጠይቃቸዋል። ቀጣዩ ውድድርንም ካደረገ በኋላም ሲያሸንፍ እንደሚከፍላቸውም ይነግራቸዋል። ቢሆንም ፊቱን ግን በጨርቅ ሸፍነ ይደበድቡታል ከመሄዱ በፊትም ኬንግ አሸንፎ ብሩን የማያመጣላቸው ከሆነ በሚል በኤችአይቪ ቫይረስ እንደሚወጉት ያስፈራረዋል እንዳለመታደል ሆኖም ቢሊ በዚህ ሰዓት ላይ ይታመማል እንዲታከምም በተወሰደበት ሰዓት ላይ ይህ የተፈጠረው በሚወስደው የአደንዛዥ እጽ ብዛት ምክንያት እንደሆነ ይነገረዋል እረፍት ማድረግ እንዳለበትና ተጨማሪ ጉዳትም የሚያጋጥመው ከሆነ ሊሞት እንደሚችልም ነበር የተነገረው ቢሆንም ግን ቢሊ ለመፋለም ይወስናል ስለዚህም ይህ ውድድር ወደሚዘጋጅበት ወደ ሌላ እስር ቤት እንዲዘዋወር ይደረጋል በውድድሩ ቀን ላይም ቢሊ ከአሰልጣኙ ጋር መለማመድ ይቀጥላል። ከዚያም ወደ ሪንጉም ያመራል። ውድድሩን በተጀመረ ሰዓት ላይ ሁለቱም ተፋላሚዎች እርስ በርስ ይመታታሉ። በመጨረሻ ግን ተፋላሚው ቢሊን ሆዱን ይመተዋል። ይህም ቢሊ ላይ ከባድ ሕመምን የሚፈጥርበት ነበር። በተጨማሪም በወደቀበት ሰዓት ላይ እሱን በመምታት ፋውልም ይሰራበታል። ይሁን እንጂ ቢሊ ይህን ሁሉ ነገር ተቋቁሞ መፋለሙን ይቀጥላል። በመጨረሻም በክርኑ በመምታት ተፋላሚውንም ያሸንፈዋል። ቢሆንም ግን የደስታው ጊዜ አጭር ነበረ። ምክንያቱም ወዲያውኑ ደም ካፉ ይተፋና ይወድቃል። በኋላ ላይ ቢሊ ሲነቃ ራሱን በሆስፒታል ውስጥ ያገኘዋል። ከሆስፒታሉ በማምለጥም ራሱን ከዛ ሊያርቅ ይወስናል። ቢሆንም ትንሽ ከዛ ከሄደ በኋላ ግን ስለሚወስደው እርምጃ በደንብ ማሰብ እንዳለበት በማሰብ ድጋሚ ወደ ሆስፒታሉ ይመለሳል። ከዚያም ቢሊ ወደ ሌላ እስር ቤትም እንዲዘዋወር ይደረጋል። በዚያም ሰዓትም አባቱን ይመለከተዋል። እሱም በቢሊ ያኮራ በሚመስል መልኩ ፈገግ ይልለታል። ሶስት ዓመትንም በእስር ቤቱ ካሳለፈ በኋላ ቢሊ ወደ ዩኬ እስር ቤት ተላልፏል። ከዚያም በታይላንድ መንግስት ምህረት ተደርጎለትም በኦክቶበር በፈረንጆቹ 2010 ዓመተ ምህረት ላይ ከእስር ቤት እንዲፈታም ተደርጓል። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።